ዝሙት ሰርታለች፣ ከሱ ጋር ከባቡ ጋር ምንድነው ያለው? ቀድሞ ራሱ ባባት ተብሎ የሚጠራው ውሸታም ነበረ እና ወንድና የመጀመሪያ ሴት ከዚህ በፊት ሲኖሩ ይቺ ሴት ህያዋን ማለት ዝሙት በመፈጸም አጥያትን ሰርታለች እና ዝሙት ሰርታ ማለት ነው። አዳም የሚባል ተፈጥሮላት ባሏ፣ እሷ ግን ከባቡ ጋር ማገጠች እና ከዛ በኋላ ቀይልን ወለደች ማለት ነው የሚቃላ ማለት ነው እንደዛ ብሎን የሚያስቀምጡት ቴንሾት አደረግሽው፣ ጓል መቀሌ ነው። ቆይ ቆይ፣ አገኒስ ቴረሲ ነው። ጥንት የነበሩ ሰዎች እንደዛ ብለው ነው የሚያምኑት የነበረው። ለዛ ነው ቁርአን ሲመጣ ያረመው ያንን ጉዳይ። ያለ ምክንያት አልተነገረም ቁርአን ላይ። አብዛኛው ነገሮች በታሪክ ውስጥ የተሰሩ ስህተቶችን ያረመዋል፣ ያምላክ ቃል ስለሆነ ማለት ነው። ሱረቱ ማይዳ ምዕራፍ 5 ቁጥር 27 ላይ በነርሱ ላይ የአደም ልጆች የአደም ሁለት ልጆች ወሬ ቁርባን ባቀረቡና አንደኛው ከተቀበሉ ብሎ ከአንደኛው ካልተቀበለ ሲሆን በእውነት አስታውስ ይላል። አቤልና ቃየል የሚባሉ ሁለት ወንድማማቾች የአደም ልጆች ናቸው ብሎ ነው ቁርአን ያስቀመጠው። በተረፈ የእባቡ ልጅ ናቸው ምንም የሚለው ነገር ግን አይዲያኖችም ጋር ክርስቲያኖችም ጋር እንደዚህ ከእባቡ ጋር ማቅጣለች የሚል ትምህርት አለ። ኦኬ ጥያቄው የጉዋል ነው ይቀርታ ግን ወይ ፍጥረት ምራፍ አራትን ቤተክርስቲያን ወይም ክርስትና የራሱ የሆነ የሚተረጉምበት እንትን አለውና ከዛ አንጻር ነው እኛ የምናየው። እስካሁን ድረስ ምናልባት አሁን አንተ የምትለው ሁሉም ክርስቲያኖች ይቀበሉታል ብለ ታምናለህ? ምን ነው የምጠይቀ ያውም ላውን ያነበብልኝ ሐሰን ያነበብልኝ ላይ ምን አለ? መጀመሪያ ከዚህ በፊት ሲኖሩ ሴት ዝሙት በመፈጸም አጥያት ተሰርታለች ያለው ማን ነው? ምን አንተ ይኸውልህ፣ ይሄን ስታቀርብ ከስር ያሉት ልክ የክርስትና እምነት እንደዚህ አይነት አስተምሮ እንዳለው አድርጎ፣ እንደዛ ብለው የሚያምኑ ክርስቲያኖች እንደነበሩ አሉ፣ አሉ ነው ያልኩት። ሁሉ ማለት ነው። አዎ እንደዛ ብለው የሚያምኑ ክርስቲያኖች አሉ። በቃ ነበሩም እያልክ እያረጋገጥክልኝ ስለሆነ ችግር የለውም። ቴንክ ዩ ግን እኛ ኦሪት ዘፍጥረት ምዕራፍ አራት ከቁጥር አንድ ጀምሮ ትርጓሜ ያለው የራሱ አንድምታ አለው። ያንን ነው የምንቀበለው። አንድምታ ትቀበላለህ? አዎ እቀበላለሁ። አንድምታ እስከ ስንት ድረስ ይሄዳል? አንድምታ አንድምታ እያለ እስከ ስንት ጀምሮ? በትንሹ ስንት ነው? በትልቁ ስንት ነው? አይዶ ነው እሱ ምን ያክል እንደሚሄድ። ከዘጠኝ ዘጠኝ ነው አይደል? አዎ ከዘጠኝ ጀምሮ አንድም አንድም ነው። አንድም ተብሎ ሁለት አይባልም። ለምንድን ነው የማይባለው? አይዶ ነው እሱ። የጎንደርና የጎጃም ሊቃወንቶቹ እርስ በርሳቸው ሲተረጉሙት የየራሳቸው አተረጓጉም አላቸው። ሊቃውንቶቹ ማለት ነው ደግሞ አስራ አራተኛው ክፍለ ዘመን አስራ አምስተኛው ክፍለ ዘመን ላይ ያለ አንድምታ ለባይብል ሄርሜቲክስ ሳጣ አጠራር የአባቶች ትርጉም ነው። ሞር ኢፌክቲቭ አለም አቀፍ ማለት ነው ኢትዮጵያ ውስጥ ያሉ ሊቃውንት አንድም አንድም እያሉ የሚሄዱት ከዘጠኝ ነው በትንሹ ከዛ በኋላ ደግሞ በትልቁ ደግሞ አስራ ዘጠኝ ነው። ስለዚህ አንድምታው በራሱ ኦቴንቲክ ነው ማለት አይደለም ግን አንድምታ አያስፈልግም እያልኩ አይደለም። የትርጓሚ መጻፍ እስከሆነ ድረስ ያው ሊቃውንቶቹ የሆነ መሰረት ሊኖራቸው ይችላል ግን ሊሳሳቱም ይችላሉ። እነሱ አንድ ያዝልኝ። ሁለተኛ ነገር ደግሞ ምንድን ነው፣ አንተ አንድምታውን ብትቀበል ከሆነ ካንድምታው አንፃር ሰው አምላክ ሆነ በሚለው ትቀበላለህ። ሰው አምላክ ሆነ ብለታምናል። ለምሳሌ ሰው አምላክ ሆነ ብለታምናል አሁን አምላክ ሰው አምላክ ሆነ ይላል። ታምናለሁ ይሄንን ያንተ ጥያቄ አጠያይቅ አረዳድና ቤተክርስቲያን የምትረዳበት ወይ አንድ አይደለም። አምላክ ሰው ሆነ፣ ሰው አምላክ ሆነ ብላ የምትረዳበት ወይ አለ፣ ያንን እቀበላለሁ። ስለዚህ አምላክ ሰው ሆነ የሚለው ነገር ኢትስ ኦኬ። ሰው አምላክ ሆነ ታምነ ብለህ ታምናለህ። ሰው አምላክ እንዴት ነው የሚሆነው? ማን ነው የሆነው? ሰው አምላክ አምላክ ሰው ሆነ፣ ሰው አምላክ ሆነ ሲባል አምላክ ሰው ሆነ። እሺ፣ እግዚአብሔር ወልድ የሚባለው በተለየ አካሉ መጥቶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ሰው ሆነ ብለ ተግታብናል። ሰው አምላክ ሆነ የተባለው ማን ነው? የትኛው ሰው ነው አምላክ የሆነው። አዎ ይሄ ወደ እንትን ከሄድክ የቤተ ክርስቲያን የራሷ የሆነ አስተምሯ አላት ሚስጥራ ተዋህዶ ብላ ሰው አምላክ ሆኖ የሚል አለ። ነው ማለት ስለ እኔ አሁን አንድምታው ትክክል እንዳልሆነ ነገር ስለፈለኩኝ እሱ እሱ ነው ያለው ማለት ወልድን አብ ይፈጥረዋል ብለ ታምናለህ? አይፈጥረውም። ኦኬ አንድም ሰው ላይ ወልድን አብ ፈጥሮታል ይላል። ትቀበላለህ? ወልድ የሚለው እምቅድመ አለ ወይም አለም ከመፈጠሩ በፊት እርሱ የነበረ ስላለ ስጋው የተፈጠረ ነው። ኦኬ ወልድን አፈጥሮታል የሚል አለ ትቀበላለህ ወይ ነው እንዳን፣ እንደምታውቀው የተዋሃደው ስጋ የነሰው ስጋ ግን ወልድ የሚለው ወልድን ይፈጥረዋል እና ይላል። ስጋን ለመግለጽ እኮ ግን ይለዋል ነው መልኩ። አይለውም እኮ አንተ ያልከው ስጋን ይሁን ቁርበትን ይሁን አጥንትን ይሁን ደምኒ ምናምን አይደለም። ነጥብ ወልድን ይፈጥረዋል አይፈጥረውም? አይፈጥረውም። ወልድን አይፈጥረውም። ወልድ ስትል ነው ዮሐንስ ወንጌል ምዕራፍ አምስት ቁጥር 26 ላይ አብ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ሰጥቶታልና። ለማን ነው ህይወትን የሰጠው ለማን እሺ ለወልድ ነው ሕይወትን የሰጠው ወይስ ለስጋው ነው የሰጠው? አየህ፣ መነጣጠል የሚባል ነገር አለ አንተ ጋር። አየህ። ስለዚህ ለወልድ እኔ አልተጣጣተም ለወልድ ነው ሕይወትን ሰጥቷል አልሰጠውም? አዳምጠኝ። አየህ ምን አለ መሰለህ፣ እሺ ብዙ ጊዜ ውይይት ውስጥ እንትን ስታደርጉ የራሳችሁን ፖይንት ይዛችሁ ለማለፍ ስለሆነ እኛ እሺ የእንቅድመ ዓለም ቃል እርሱ በቃልነት የነበረው ከእግዚአብሔር አብ ወደ ድንግል ማርያም መጥቶ ስጋ ነስቶ ተዋህዶ ሲወቅ ከተወለደ በኋላ መነጣጠል የሚባል ነገር የለም። ተነጣጥሎ የምንለው ስጋ ለብቻ እንዲህ ነው መለኮት ለብቻ እንዲህ ነው የምንለው አይደለም። ግን ሚስጥረ ተዋህዶን በደንብ አድርገን ስለምትል ጠብቃ አሰልጣን ስጋ ስለምታስተምረም ማለት ነው። አሁን አንተ ነጥለህ ንገረኛ አይነት ነገር ነው የምረዳብህ ማለት ነው። በቃ አንጥለውም፣ በቃሽ አንጥለውም። በቃ ላስተካክልህ። አሁን እርማት ልውሰድና ተምዬ ዓለም ሳይፈጠር በፊት አብ ወልድ ነው ፈጥሮታል ወይስ አልፈጠረውም? በእናንተ ትምህርት አልፈጠረውም። የባህሪ አካሉ ነው የባህሪ ልጅ ነው። እሺ መጽሐፍ ምሳሌ ምዕራፍ 8 ቁጥር 22 ላይ አውጣለት። የኦርቶዶክስን መጽሐፍ ቅዱስ ሐሰን፣ የኦርቶዶክስን መጽሐፍ ቅዱስ አውጣለት። ኦንላይን አለልህ። የኦርቶዶክስን መጽሐፍ ቅዱስ አውጣለት።

ሳንዶጉ ስምንት ሀያ ሁለት ይኸው እዚህ አንብብልን። ይህንን አመሰግናለሁ ወንድሜ ወሂድ ይህንን ጥቅስ ስላመጣህ። እኔ ሌላውን እምነት አስተምሮ ስለምከታተል ፈጠረኝ የሚለውን ትርጉም የሚቀበሉት ጆዋ ቤት ነስ የሚባሉት ናቸው። አዳምጠኝ የኛ ፈጠረኝ የሚለውን አይደለም። ይኸው እኔ ጋር መጽሐፍ ቅዱስ አለ። እግዚአብሔር የመንገዱ መጀመሪያ አደረገኝ፣ በቀድሞ ስራው መጀመሪያ ነው የሚለው እንጂ ፈጠረ። ሰማንያ ዱ ነው አይ፣ ሰማንያ ዱ የናንተ መጽሐፍ። ሰማንያ ዱ የሚባል መጽሐፍ አለ። መጽሐፍ ቅዱስ ነው ሰማንያ ዱ። እኔም ነው እኔ ጋርም አለ መጽሐፍ ቅዱስ

አድር ኮፒ አላችሁ አሁን ኦንላይን ላይ ያለውን ከደዋሎ ኦርቶዶክስ ኦርቶዶክስ ነው። በነገራችን ኦርቶዶክስ አፕ ነው አይደለም። አሁን ላይ ያለው ማለት እግዚአብሔር የመንገዱ መጀመሪያ አድርጎ ፈጠረኝ። ሙስጠፋ ያሳየን፣ ኮፒ ያለው ሰው ከፍቶ የሚያሳየን 80 ያዱ መጻፍ ነው እርዳታ ፈልጎ ነው ኡስታዝ ሙስጠፋ ካለ ይገባው እርዳታ ፈልጎ ነው ኦኬ እንደዛ ከሆነ አስገቡት አስገቡት እንደገና መልሱት ጊፍት ያላችሁ ትምብራው ያላችሁ

ፍልስጤማውያኖች ናቸው። ይጠቅማቸዋል። ብሩ መንዝራዎት ይጠቀምበታል፣ ዳቦ ይበሉበታል። ያ ጀማ አጀር ካላ ነው አጀር ታገኙበታላችሁ። ዝም ንግፍት ካላችሁ ኢንሻአላህ አጀር ታገኙበታላችሁ። ካላ ለዳቦ መግዣ ልጆቻቸውን የሚያሳድጉበት ነው። እሺ

ለኔ እግዚአብሔር ፈጠረኒ ቀዳሜ ኩሉ ተግባሩ እምቅድመ ዓለም እምቅድመ ይሳረር ዓለም ይላል። ዓለም ሳይሰራ በፊት ፈጠረኝ ሰራኝ ነው የሚለው ፈጠረኒ ማለት ፈጠረኝ ማለት። እግዚአብሔር ፈጠረኒ ቀዳሜ ኩሉ ተግባሩ እምቅድመ ይሳረር ዓለም። ዓለም ሳይፈጠር በፊት የትኛው ፈጠረኝ ነው የሚለው ምንም የትኛውም ግዕዝ ላይ ብትገባ እግዚአብሔር ፈጠረኝ የሚለው መጽሐፍ ምሳሌ ስምንት ሃያ ሁለት ላይ እግዚአብሔር ፈጠረኝ ብሎ ነው የሚለው በግዕዙ ይሻላል አለ። ግዕዝ አለሽ? አሁን ግዕዙ ላይ ልዩነት የለውም። ያው ነው። እስኪ ያው ነው አሁን አሁን ያወጣው ይሄንንም ይሄን ይሄን ማ ቅድም ነግሮኛል። እንደ ቤት ስራ ይዤዋለሁ፣ አየዋለሁ። እግዚአብሔር ወለደ እኔ ቀዳሚ እኩሉ ተግባሩ ነው የሚለው። አዎ ምንም ምንም እንትን ለውጥ የለውም። ኦንላይን ላይ ያለው ነው ግዕዙ። አስራ ዘጠኝ ሰማንያውን ማየት ትችላለህ፣ የበፊቱን ማየት ትችላለህ። ፈጠረኝ ነው የሚለው ፈጣሪ ነው የሚለው ደግሞ አንደኛ ደግሞ ብራይስጥም ግሪክም ደግሞ አለ። እሱም እነሱም ፈጠሬ ነው ብሎ የሚያስቀምጡት እነዛም ከሄድክ ማለት ነው ግዝ ሁለት አይነት ቨርዥን አለ። የአባ ግሪማ ታርጎ ትርጉም አለ። የአባ ግሪ የአባ ግሪማ ነው የፈለግነው። ችግር የለውም። አማርኛውን ያውጣለ እሺ ይታያል። ሃርድ ኮፒ አንብቦ ምን ይላል ታዲያ? እየጠበቅን ነው። ቢትን አንሳል እና አንበበ እስኪ እንትን የመጀመሪያውን ገጽ አሳየኝ እስኪ፣ ገጹን አሳየው ጀርባው። መጽሐፉን አሳየኝና ችግር የለውም እኔም እንትን አደርጋለሁ። ሰማንያዱ የኦርቶዶክስ መጽሐፍ ቅዱስ እግዚአብሔር ለሥራው የመንገዱ መጀመሪያ አድርጎ ፈጠረኝ፣ ምድር ሳይፈጠር አስቀድሞ ከዓለም በፊት ሰራኝ። የተሰራና የተፈጠረ አካል ነው። ኢየሱስ ነው የተሰራና የተፈጠረ አካል የሚሆነው እዚህ ላይ ታዲያ ፈጠረኝና ሰራኝ ይላል። ይኸውልሽ ተመልከችው። ተመልከቹ። እሺ፣ ቴንክ ዩ ዘካላ ሄረን አለ አለ። ግን የራሱ የሆነ እንትን ይኖራል። እሺ፣ እንደ ቤት ስራ ፈጠረኝና ሰራኝ የሚል የለም ስላልክ ነው። አንተ ቤት ስትገባ ስታየው ራሱ ከዚህ የተለየ ካለ አደንቀሃለሁ የሚል አንተ የምታነበው 1954 ነው። 54ቱ ደግሞ የታተመው የተባበሩት መጽሐፍ ቅዱስ ማህበር ነው ያሳተሙት። ፕሮቴስታንቶች ናቸው ያሳተሙት። የኦርቶዶክሱ ፈጠረኝ ሰራኝ ነው የሚለው። ስለዚህ የተፈጠረና የተሰራ አካል ከሆነ የተፈጠረ ነው፣ በቃ አለቀ። ሙሉ ለሙሉ የተፈጠረ ነው። አሁን በስጋው በቁርበቱ በአጥንቱ ምናምን ሚባልበት አይደለም። በቃ እዚህ ጋር ከባድ ነው። ሶ ትንሽ እዛው ላይ ጥያቄ አለኝ። በ1954 አስተካክለው ከእንደገና ባይብሉን አሳድሰው የፈጠሩት ማለት ነው የጻፉት ወይም ደግሞ የ1954 የተለያየ ቨርዥኖች እንደፈለጉ ነው እነሱ። ይቺን ነገር ለመደበቅ ብለው ነበር እነሱ ያደረጉት። እነዛኞቹ ግን መጽሐፍ ዕብራይስጡ ቃናኒ ነው የሚለው። ቃናኒ ማለት ፈጠረኝ ማለት ነው። ቃናኒ ይላል ፈጠረኝ። ያህዌ ቃናኒ ነው የሚለው። ያህዌ ፈጠረኝ ነው የሚለው። ዮድሄ ቫፌ ፈጠረኝ ማለት ነው ግን መጽሐፍ ቅዱስ ውስጥ እዛው ላይ ባይብል ውስጥ ማንም ሰው እንዳይቀንስ እንዳይጨመር ይከለክል የለ? አይከለክልም። መቀነስ የተከለከለው ለዮሐንስ ራእይ ነው። እሱን የሚጻፈው ዮሐንስ አፈወርቅ የሚባል ነው። ራያ 22 18 ላይ አሁን ያለው እንን መጨመር በዚህ ትምህርት መጽሐፍ ላይ የጨመረ የቀነሰ ብሎ ያወራው ዮሐንስ አፈወርቅ ነው። ዮሐንስ አይደለም የጻፈው ዮሐንስ ከአራት መቶ ዓመት በኋላ ነው ጻፈው። ራሱ ጽፎት ተገለጠ የሚለው ጽፎት መጨረሻ ላይ ምን አደረገው የጨመረና የቀነሰ አለ። ያው አንድምታ ላይ አለ የኦርቶዶክስ በዚህ መጽሐፍ ላይ የጨመረ ይጨመረበታል ያለው ዮሐንስ አፈወርቅ የሚባል ነው አትጨምሩ አትቀንሱ የሚለው ራሱ ጭማሪ ነው ለማለት ፈልጌ ነው ጓል መቀሌ አንደርስታንድ እኔ እዚህ ቤት በቃ ቲክቶክ ላይ አልመጣም እንደዚህ በቃ ሁለተኛ አልመጣም ሁልጊዜ የምትሰሙት አዳዲስ ነገር እንደሚሆን አውቃለሁ ከሙስሊሞች ከሙስሊሞች የምትሰሙት አዳዲስ ነገር ምክንያቱም እኛ በስፋት ነው እያጠናን ያለነው ክርስትናን ዝም ብለህ አይደለም እራሱ ባይብልን አትስጡም ብለናችሁ ነበረ ይኸው እየተንገበገቡ ነው ፕሮቴስታንቶች ምነው በቀረብን አንብቡ ብለን ሰጠናቸው ይኸው መከራችንን ያሳዩናል እያሉ ነው አይደለም አይ ፍላጎት እኮ ስላለኝ ነው ለማወቅ በጣም ኢንትረስትድ ስለሆንኩኝ ኢትስ ላይክ ማይንድ ብሎዊንግ ላይክ ላይክ ማወቅ ስለምፈልግ ነው የምጠይቀው ያልሁት እና ላይክ ፕሊስ ንገረን ዝም ብለህ ማለት ይኸው ዮሐንስ አፈወርቅ የሚባለው ዮሐንስ አፈወርቅን ታውቂዋለሽ አይደለ አራተኛው ክፍለ ዘመን ላይ የነበረው ዮሐንስ አፈወርቅ የሚባለው ማርያም ናት። ዮሐንስ አፈወርቅ ብላ ያወጣችለት ዮሐንስ የሚባላል አይ ቲንክ የኮንስታንቲኒያ ኤጲስቆጶስ የነበረ ነው እሱ ነው የጨመረና የቀነሰ ብሎ ያለው ይላል፣ አንድምታው ላይ ተመልካች ማቴዎስ ራ ዮሐንስ መራፋፋ ምዕራፍ 22 ቁጥር 18፣ 19 ላይ ያለውን እሱ ነው የጨመረው በዚህ መጽሐፍ ላይ የጨመረና የቀነሰ ብሎ ያለው ማለት ነው። ዮሐንስ አፈወርቅ ዮሐንስ አፈወርቅ ለምን ተባለ ታውቂያለሽ? ራሱ እሺ፣ የሆነችን ልጅ ጥለዋት፣ ቆሻሻ ምናምን ይደፉባታል አላዋለይ እቃዋ ላይ ማለት ነው። ከዛ በኋላ ደግሞ ፈጣሪ የወጣበት ነው ብሎ ስለሙ ጥርግ አርጎ ሳም ሳም ያደርጋል። ከዛ ማርያም ደግሞ በልሙ መታ ምን አለችው? ዮሐንስ አፈወርቅ አለችው። አፍ በጣም ነው የሚጣፍጠው ቆንጆ አፍ ነው ብላ ዮሐንስ አፈወርቅ አለችው ይላል። ታምረ ማርያም ላይ ታገኘዋለሽ። ታምረ ማርያም ላይ ታገኘዋለሽ። ልክ ነኝ አይደል? ተማ ተሚው፣ ይሄ ነገር አርመኝ ተሚው፣ ኦርቶዶክስ ስለሆነ ያርመኛል። ተሚው አለ አሁን የመጽሐፍ ቅዱስ ላይ ነው ገና እያጠና ያለሁት። ታምር ላይ ታምረ ማርያም ላይ አይደለም እንደዚህ ታምረ ማርያም ላይ አላነሻ ምናም ሲጠሉባት፣ ምራፉ ላይ ቀዋ ላይ ሲጠሉባት፣ ታምረ ማርያም የመጀመሪያ መቅደሙ ላይ መሰለኝ ራሱ ያውጡላል። ወንድሞች ታምረ ማርያም የሚያነቡ ልጆች አሉ። እኔ ጋር ታምረ ማርያም የለም። ብዙም ወደዚህ እንትን የሚለን ነገር አይደለም። ችግር የለውም። ስለ ሁሉም ማመጣት ሰማያዊ ክፍትለታል ክፈት፣ ተአምረ ማርያም ላይ ክፈትለት ክፈትለትና፣ ዮሐንስ አፈወርቅ በሚለው እንትን በለው። ቆይ ስንት ላይ እንዳለ፣ ዮሐንስ አፈወርቅ ብለህ ጻፍ፣ አፈወርቅ ብለህ ጻፍ፣ ይመጣል ራሱ አውቶማቲካሊ። ከዛ በኋላ እንትን ነው የሴቷን እንትን ብልት ሳምሳም ሳምሳ ያደረገው ማርያም ምን አለችው? ጎበዝ አለችው እና አፈወርቅ አለችው ስሙን ያው ምን እንዳለ ታውቃለህ? ያው ታምረ ማርያም ነው። እግዚአብሔር ከአንቺ ሰው እንዲወጣ ከአንቺ ወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽልና አስተፈልገው ወረድና፣ ፈልገው ካልሆን እነ እንትን ይመጣሉ እና ኢምራን ቢኖሩ ጥሩ ነበር። እነሱ ናቸው እንደዚህ ዓይነት ነገር የሚያውቁት። እኔ አሁን ቤት ነው ያለኝ ስምንት ሰዓት ምናምን ሆኗል። እኔ ወደ ስራ ልገባ ነው። ግን ያው ክርስትናው ላይ ብቻ ሳይሆን ስራ ሰዓት ስለሆነ ችግር የለውም። አፕሊኬሽን ስላለ ምራፉን አላስታውሰውም። ታምራ ማርያም ላይ እንዳለ አውቃለሁ ራሱ ዮሐንስ አፍወርቅ የእኛዎቹንም እጠይቃቸዋለሁ። ለመጠየቅ እኔ ወደ ኋላም ምን ሰው አይደለሁም። ባይዘይ ዮሐንስ አፍወርቅ ለምንድን ነው ዮሐንስ አፍወርቅ የተባለው? አሁን ካንተ ያገኘኋቸው ነጥቦች አሉ ጠይቃለሁ። ለምሳሌ ሔዋን ከሰይጣን እንደጸነሰች እንደወለደች በሌላ መጽሐፍ ቢሆን የተጸፈውን ነገር እሱንም በደንብ አድርገው ከምን አንጻር እንደሚለው እንዲያብራሩልኝ ፈልጋለሁ። ሁለተኛ ደግሞ ፈጠረኝ የሚለው ከምን አንጻር ነው ፈጠረኝ ተብሏል? ሌላ ቦታ ላይ ደግሞ የመንገዱ መጀመሪያ፣ በቀድሞ ስራው መጀመሪያ ያደረገኝ ነው የሚለው ይሄም ሀሳቡ የተለያየበት ከምን አንጻር ነው የሚለው ተጠይቀን ተጠይቀን ተጠይቀን ተጠይቀን ተጠይቀን ተጠይቀን ተጠይቀን ተጠይቀን ለማየት ያብቃ። እዚህ ቲክቶክ ላይ እንዳትጠይቅ፣ መሬት ላይ ጠይቅ። ግልጹንም ነግረህ እኔ አይደለሁም እኮ ብሎ ያባርረዋል እኮ። እዚህ እዚህ አሁን እኔ እነሱ ቢያባርሩኝም እኮ አያባርሩኝም። ቢያባርሩኝም፣ አይ መሬት ላይ ካሉ ኦርቶዶክሶች ጠይቀህስ ብለህ እራሱ ጠይቅ። እንደዚህ ሳነብ ምናምን በላቸው። ከሙስሊሞች ሰማው እንዳትል አንተ ጋር ብቻ አይደለም ሌሎች ልጆችም ጋር እንደዚሁ እስልምና ላይ የሚሰሩት ጋር ገብቼ ይከታተላለሁ። ግን አንዳንዴ ምንድን ነው ሚስ አንደርስታንድ የሚያደርጉ አካላቶች አሉ። ቀጥታ ወስደው ከእምነቱ ጋር የሚያገናኙት አሉ። አሁን ቅድም የጠቀስከው ማስረጃ ነበሩ ስላልከኝ ቴንክዩ አመሰግናለሁኝ። ምክንያቱም ከአሁኑ ጋራ ካለው ነባራዊ እምነት ጋር የሚሄድ ቢሆን ኑሮ ኒድ ራሱ ጥያቄ ምልክት ውስጥ ያስገባ ነበረ። ለምን ስለሌለ ማለት ነው። ዘፈረ ምራፍ ግ ከትርጓሜው ጋር ሳገናኘው የማይገናኝ እንደሆነ ግልጽ ስለሆነ ማለት ነው ግ ትንበላቸው፣ ጠይቃቸው መሬት ላይ ብጠይቅ ጥሩ ነው። ከሙስሊሞች ጋር ሄጅ ነበረ፣ እነሱ አሉ ምናምን አትበል። እንደዛ ካልክ ያው በመቋሚያ ነው የሚያንቆራጥጡ እሱን ጦ በቤተም ለጥችት። አንተ ጋር ያለውን እውነት እንድቀበል ከፈለግ ወጣ ያለውን ነገር ትተውና እውነታው ላይ ብቻ እንነጋገራለን። አይ እሷ ኦርቶዶክስ ነበረች እዛ ስትሄድ ሙስሊም ነች ብሎ አባረሯት። ብዙ ልጆቹ ሙስሊም ትንሽ በትንሹ ሌላ ቤት ውስጥ ስትወያይ ስለማቅ ችግር የለውም። እሷም እውነት ፍለጋ ላይ ነው ያለችው። ገና ነው፣ ምንም እንትን የላትም። እሷም ወይ ኦርቶዶክስ አይደለችም ወይ ሙስሊም እኔ እውነት ፍለጋ ላይ ነኝ። በቃ ቴንኪ ዩ አመሰግናለሁ። ከዛ አንጻር ነው እኔ በነፃነትም የምወያይ ሰው ነኝ። አመሰግናለሁ ወንድሜ። ሳስ ስለደረሰብኝ ቻ ሰሚው ቻ ሀሰን ትንሽ እረፍት እንስጣቸውና በቃ ሰሞኑን ጠፋን በልና ሌላ ጊዜ እንመጣለን። ያገላበትን እያገላበጥን እያገላበጥን ያሩብን እያገላበጥን እየለበለብናቸው ነውና፣ ነው ነው አደለ። ካተለኝ ሲሉ ግልብት ግልብት ግልብት እያደረግን ነው እየለበለብን ያለ እና ትንሽ እረፍት እንስጣቸው፣ አደለም? ኡስታዝ ወሂድ ወሂድ፣ ኦር ሳምቲ ጥያቄዎች ይኖሩኛል። እኔ በትክክል እክስ ያ በጣም እንትን ያደርጋል። በጣም እኔ አሁን ለምሳሌ ዛሬ ትንሽ ጠይቄ ልወጣ ነበር፣ ግን እስካሁን ለሰዓታት ያህል ቁጭ ብዬ እያዳመጥኩ ነው ብኬዝ ምክንያቱም በጣም ኢንትረስትድ ሆኖ ኢንትረስቲንግ ሆኖ ስላገኙ ስላገኙት ነው እና በጣም ግራ የሚያጋቡን ነገሮች ስለሚኖሩ ብዙዎች እንጠይቃለን። ፕሌስ እስ ሀሰንን እናማከረውና እንመካከርና ከሀሰን ጋር ከዛ በኋላ እንትላለ ሀሰን ምን ትላለህ? ትንሽ አቫንስ እንስታቸው ትንሽ ቀን ብዙ ብዙ ሰው አለ ማለት ዜብራ ላይ ቆሞ ወይ ወደዚህኛው ሄደ ወይ ወደዛኛው ሄደ መኪና የሚያልፍ መኪና ሊገጫቸው የተቃረቡ ብዙ ሰዎች አሉ። እና እነሱን ከመታደግ አንጻር እንደው ማንጠፋ መልካም ነው ብዬ ነው። አይ እረፍት እረፍት እንዳይበዛ ነው፣ ብዙ ነገር እየበዛ ስለሆነ ብዙ እንዳይበዛ ከሚለው አንጻር ነበር ያሰብኩት የነበረው ካላችሁ እሺ፣ ኢንሻአላህ ተቀባይ እንት የአዳማጭ ነኝ፣ ታዛዥ ነኝ። እሺ መልካም ጊዜ የሙላችሁ ለሙስተፋ ትልቅ በትልቁ ላርገውና